ሰዎች አይሆንም ያሉት፣ ሞተሃል ያሉት፣ ግን ደግሞ በእግዚአብሔር ሀሳብ በእግዚአብሔር ቸርነት እጅግ ድንቅ ተአምርን የተደረገለት ወንድማችንን ይዘን ቀርበናል። ያ ባላፍቱ ሰው እያሁንም ተከታትሎ መጣ ድጋሚ ልክ እንዳገኘኝ ምን እንዳደርግ ታቀልደ ፊን ያለኝ ስለተደረገለት በዚህ መርሃ ግብር ላይ ለዓለም ምስክርነቱን ይነግረናል ማለት ነው። እሰይ ስለቴ ሰመረ በመጀመሪያ ጥራችንን አክብረ ስለምታከልብ እናመሰግናለን። እንደምናለህ ሙሉ ስምን ለቤተሰቦቻችን እስኪ ብትገልጽልን። ስላገኘው ከኔም ደስ ብሎኛል። ታረቀኝ ካንኮ እባላለሁ። ታረቀኝ የት ተወለደ? የልጅነት አስተዳደጉ ምን ይመስል ነበረ? የደቡብ ልጅ ነኝ ጋሞ ጎፋ ዞን ትልቋ ነውበ ከተማ ነች ከአርባ ምንጭ አንድ ሀያ ምናምን ኪሎ ሜትር ቅብላ የምትገኝ ዶርዜ የምትባለው አካባቢ ነው የተወለድኩት። ያደግኩት በእናታችን ስር ነው ያደግ ነው። አባታችን በአጋጣሚ በዚህ ለሽመና ስራ ዚህ ከተማ ነው የሚኖረው፣ እና ትንሽ ያ የኢኮኖሚ ችግር ስለነበር እናታችን ያንን ቻለንጅ ተቋቁማ፣ ብዙም መንገራገጮች ነበሩ። ልጆች በርከት እንላለን፣ አንድ ሰባት ልጆችን። እኔ ለእናቴ አራተኛ ልጅ ነኝ። ብዙም እናቴ ጋር አልቆየውም ኦልሬዲ ስድስት ሰባት አመት ሳይሞላ ላይ ነው ወደ አዲስ አበባ የመጣሁት። እና እናታችን በጣም ዲሲፕሊንድ ናት። የወንድ የሴት ስራ የሚባል ነገር እንድትመርጥ አይፈቅድልም። እና ውሃም ልትቀዳ ትችላለ። በአቅም ትንሽ የማገዶ ነገር ይዘና ከተባል ጊዜ ልትመጣ ትችላለ። እኔ ብዙ መርኝነቱ ላይ አልተሳተፍኩም። ዛ ሁላችንም ያሳለፍ ነው የልጅነት ሁኔታችን አለ። ምን አይነት ልጅ ነበር ከአንተ? በጣም ለእናቴ ታዛሽ። እናቴ በጣም ሲሪየስ ከመሆኗ የተነሳ አንዴ ተናገርና ያን ነገር ማትፈጽም ከሆነ ቁጣዋ በግንባሯ ስለሆነ ያለችውን ነገር ከማድረግ ወደ ማን ልጆች ነበርና ሁላችንም በዛን ያለፍኩት የስለት ልጅ ነው። ስለዚህ ነገር ብጠይቀው የተሻለ ነው የሚል ሀሳብ ከቅርብ ወዳጅ ሰማሁኝ። እናቶቻችን ብዙ ታሪክ አላቸው። ልጆቻቸውን ሲወልዱና ና እንዴት ነበረ እንደ ውስጥ የተነገረህ ነገር ካለ እናቴ ሶስት ታላቆች አሏት የኔ በመሀል ከኔ በፊት ሁለት ጊዜ ሶስት ጽንስ ወርዶባታል። የሮሰው ደግሞ የዋርል ምን ይላል መሰለህ እቺ ሴት መንገፍ ሰራ ነው ብሎ ነው የሚያስበው። ነገር እየው ግን በስራ ጫና ነው። ወደ 76 አካባቢ ነው እኔን ጸነሰች። አያታችን ቤት ገጠር ላይ ተስታውሳለ ደ የሚባል ነገር አለ። ብድግ ነ ነው ፅንሱ ሊወርድ ነው። ድሮ ነገስታት ታውቃለህ የሚሰሩት ቤተክርስቲያንን ከፍ ያለ ቦታ ላይ ነው እና ይታያል። ነው ከማጸኒ ልጅ አድርገህ ካስታቀፍከኝ እኔም ጽንሱም ምንም ሳይሆን ተወልጄ ክርስትና ስነሳ ስሜ ወልደ ጊዮርጊስ ተብሏል። እግዚአብሔር ይመስገን፣ እንኳን ተወለድክ። እንግዲህ ይሄ ነው የእግዚአብሔር ድንቅ ስራ። እንዴት ወደ አዲስ አበባ መጣ? አዲስ አበባ የመጣሁት በእናቴ ፍቃድ ወይ በአባቴ ፍቃድ አለ፣ እንዴት ቅድም እንደነገርኩ ትንሽ የኢኮኖሚ ችግር ነበረ እና ቢሆንም እናቴ ለልጆቿ ያላት ፍቅር፣ እንክብካቤ አቅሙ አይቻለውም። አርሳም ጭምር ያረሰችው መልሳ አጭዳ ወቅጣም ጭምር ነው። ያንን ትንሽ የኑሮ ጫናዋን ያየች አንድ የአባቴ ቀድሞ ማለቤት ነበረች ና ትከታተለኝ ነበር ከልጅነት ጀምሮ ወንድሜ ጋ አዲስ አበባና መልክ እዚህ ማ አትቸገረም፣ እዚያ ትኖር ምናምን ትለኛለች። እኔ ደግሞ እሷ ስትነግረኝ ለእናቴ ይናገራሉ። በጭራሽ ያለኔ ፈቃድ ማንም ሊወስድ አይችልም ትለኝ ነበር እና እድሜ ወደ ስድስት ምናምን ሲያልፍ ትንሽ የወለዱ በጎች ምናምን ነበሩ ና ይዘን ስንሄድ ጠራችኝና፣ እኔ አዲስ አበባ ልክሃለሁ አንተን ለማንም እንዳትናገር ጥሩ ልብስ ትለብሳለሽ ጥሩ ትማር አለ ወንድሜ እንዲ እንዲ እንዲ ህይወት አለው ምናምን ትለኛለች። እኔ ሴትዮዋን ከመውደድ የተነሳ ሁሌ አቅፋ ስለምትስመኝ እሺ አልኳት። ይዛኝ በሌላ መንገድ አዲስ አበባ የሚሄድ ሰው እሷ የምታውቀው ነበር እና ይሄን ልጅ አደራህን ልጄ ነው ለወንድሜ እስጥልኛለች እና ባደራ ሰጠች። እናቴ አታውቅም። አባቴ እዚህ አዲስ አበባ ነው ግን እኔ መምጣቴን አያውቅም ነበረ ነበር እና ያ ባለሀብቱ ቤት እኔ ስመጣ መአት ሰዎች ሙሉ ቤት ውስጥ ነው የሚሰሩ። ለሱ ተቀጥሮ ሳይሆን እንደ ልጅና እንደ አባት ትሰራለህ። የምትፈልገው ነገር ያደርግልሃል። ደሞዝ ምናምን የሚባል ነገር የለም። በዛ መልኩ ነበር ሰውየው የሚያሰራው እና ስመጠ ደነገጥኩኝ። ያሁሉ ጉድ የሆነ ገበያ ውስጥ የገባው ነው የመሰለኝ። እኔ የምልህ እንደው በዚህ አጋጣሚ እናትህ አሁን ሳት ነገራቸው ነው የመጡት? ጠፋህ ብለው የማፈላለግ ስራ አልሰሩም? ሴትዮዋ ተናግራለች፣ እኔን ከላከችኝ በኋላ ልጅችን አንሳበልክ ለ ብለ አለዛማ እጅ በላብኝ ልጅህን ብላ ገዳ ዝልኝ ነው የሚባለው እናው ያ የመጣበት ሰውየው ማለት ነው። እብን ከሰው ብዛት የተነሳ የማን ልጅ እንደሆንክ ብቻ ነው የሚመዘግበው እንጂ ብዙ ልጆች አሉ ማለት ነው። እዛው ስሱ ጋር አርባ አምስት በእውነት ነው የምልህ። ተለቅ ያለው የቻለው ሌላ ያልቻለውን ያስለምዳል። በጣም ህይወት አስቀያሚ መሆኑን ያወቁት የዛ ምን ገጠመ ዳር ከባድ ነው። ድቡር የሚባል አለበት፣ ሽመና ስራ ገና ህፃን ሆነ ድቡር ነው የምትለምደው። ለእኔ ደጉር ልኝ ይልሃል፣ ይሄም ይልሃል። ለዚኛው አድርገህ ለዚኛው ባታደርግ አቅም በማነሱ ይሄ መቶ ይኮረኩምሃል፣ ይሄ መቶ ይደበድበሃል። እና አሁን ስድስት አመቱን አንተ በዛ እድሜ ያንን ብቻልከው? አዎ ቀላል ነው በእርግጥ እሱ ያን ያህል ፕሮሰስ የለውም። እና እሷን እየሞካከርኩ ወደ ሽመና ስራው አቅሙም አልደረሰም እድሜውም አልደረሰም። ዱላው በዛ በእውነቴ ነው የምልህ፣ ዱላው ሲበዛብኝ እንድቀል ከስራ ቦታው የምታውቀው ሰው ነበረ። በጭራሽ አማርኛም አልችልም ብዙ ዶርዝኛ ነው የምትችለው። ወዴት ሄድክ? እዚህ ላይ ነው። አሁን ተርኒንግ ፖይንቱ የጎዳና ማውጫው አ ጎዳና ወጣ ነበረ ጠፋውና፣ በእግሬ ዝም ብዬ ርኩ እግሬ ወደ ፈቀዱ። አዲስ አበባ ታውቃት ነበረ በወቅቱ? በጨራሽ ሸፈሩ የዛኔ የገጠራማ ነገር ነው። ምንም አስፋልት፣ ምንም ነገር የለውም። የአሁን አጦ ራይሎች ቀለበት መንገዱ ምናምን ሳይሰራ ዝም ብለው ጨፌ ነገር ነው። የውስን ቀጭን አስፋልት አለች። እዛ ደረስኩኝ መሸብኝ። የጎዳና ልጆች አገኙና፣ አብኝ አብኝ። የት ሄዳላሉኝ? በየትኛው አማርኛ ልግባባቸው እንደምንም የመጣውበትን ነገርኳቸው፣ ተረዱኝ። ዶርዜኛ አይችሉም አይችሉም። እነሱ እንዴት ተግባባ ታዲያ? ልጅነቱም ስላለ ተግባባለ። ከዛን አጠገባቸው ቁጭ አረጉኝ። በቃ በፌስታል የመጣ ነገር በለው በህይወቴ በፌስታል የበለው ትህል የዛን ቀን ነው። የሚገርም ነው። ሳምንት ምናምን አልፈጀብኝ አማርኛ ከነሱ ጋር ለመልመድ። የሚያመጡት እንበላለው። የሚያዝኝ ነገር አደርጋለሁ። ማንም አያውቅም ዛ መኖሬ። ምን የገጠመ ነገር አለ? እንደው መደብደቡ ስላልገጠመ ሁን በጭራሽ። አካላዊ ጥቃት ምናምን በጭራሽ። በእውነት በጣም ነው የሚያዝኑልኝ፣ ይንከባከቡኛል፣ ማለት እችላለሁ። እያለ ህይወት ቀጠለ። ምን ያህል ጊዜ እንደግን አላቁ። እሺ። እና ከዛን አንድ ቀን እናቴ ትዛለች፣ ማልቀስ ጀመርኩ። ና ጦር ኃይሎች አጥሩ አለ አይደል፣ በእሱ አድርጎ የሆነ ሶስት ወንዶች እያወሩ ሲሄዱ አየኋቸው። ቆሜ ነበርኩ እኔ ዶርዜኛ ያወራሉ። ዘመድ ያገኘዋል ኳ እነሱ ዶርዜኛ ተከተልኳቸው። ዝ ከጦር ኃይሎች እስከ ልደታ ማርያም በግርህ ማርያም ጋር ደረስኩኝ ዞር ብሎ አዩኝ እና ይህ ልጅ ኛ ሰው ሳይሆን አይቀርም አሉ በሩዝኛው ነኝ አልኳቸው አባቴ ካንኮ ካሳ ይባላል ታውቁት አላችሁ ወይ አልኳቸው የእሱ ልጅ ልጅ ና ና ብሎ አንድ ሰውዬ ልደታ ይዞኝ እሳቸውም እዛ ማዕት ልጆች ነበሯቸው እና ሽመና ያሰራሉ እሳቸውም እሳቸው ቤት ኖርኩኝ የተወሰነ ጊዜ ህይወት ተመቸኝ እዛ ቤት ለምን መሰለ ጎዳ ያለሁበት ማንም አያውቀኝም ድብደባ ነው እዚኛው ቤት ደግሞ ምንድን ነው እንጀራ በሳቱ ይሰጠኛል። ወደ ሱቅ ምናምን የምንላከው እንጂ ሌላ ነገር ውስጥ አልገባ። መጀመሪያ ጊዜ አዲስ አበባ ላይ ጨዋታ ከልጅ ጋር ወጥቼ ኳስ በካልሲ ሰርተን በወተት ላስቲክ ሰርተን መጫወት የጀመርኩት እዛ አካባቢ ነው። ከዛ ምን ይሰማል ያ ባለ ሀብቱ አሀ ግንኙነት አላቸው ከነሱ ጋር ሰዎቹ አንድ አካባቢ ተወላጅ ስለሆን ታውቀለ። እንደዚህ እንደዚህ አንተ ቤት ከኔ ቤት ሄደ ልጅ አለ ሰምቻለሁ ይላል ሰውየው። ነዋል ና ቅዳሜችን ከሰውየ የሰማና ሳኞ ላ ተጠዋት ሰውየ ቀጥሎ መጣ። ባለ ሀብቱ መጣና ልክ እንዳገኘኝ ምን እንዳደረግ ታውቃለህ? በጥፍ ሰፊን ያለኝ እውነቴን ነው የምልህ። ይህትና ይጆደኩ አንተ ከእኔ ቤት ወጥተህ እዚህ ግባ የማይባል ሰው ቤት መጥተህ ትኖራለህ አለኝ። ምን አማራጭ አለ? እሺ ከማለት ሰዎቹስ ምን አረው? ምንም አላሉት። ይዘህ ትሄዳለህ አሉ። ይሄዳለ ይዞኝ ሄደ። ካሁን በኋላ ከዚች ቤት ብትወጣ የትም ብትሄድ እኔ እንደማታመልጠኝ አሁን ሄጀ በደረስኩ መንገድ እንታቅልኝ አለኝ። እሺ አልኩኝ። ተመልሰህ ገባህ። ተመልሼ ገባህ። ያው ነው ህይወት ባሰ የእናት ናፍቆቱ አለ ልጅነቱ አለ። በጣም አስቀያሚ ነው፣ እውነቴ ነው። እዛ ለልጅ ባህርነት የሚባለውን ነገር ይኖር የበታለሁ። የሰውዬው ልጅ አንድ ቀን ጠራኝና ያቺ ቅድም የነገርኩ እንድቡር ደጉርልኝ ሲለኝ ሌላ ደግሞ አዞኛል እሱን ያለኩ ምንም አደርግ አልችልም። ደሞ ከዛን የሆነ መጋዝ አለ እንጨት የሚቆረጥበት አንስቶ ሲለኝ እጅ እንዲተረተረው እችኛዋን ፓርቲ እንዲቆረጠት እናቴ እናቴ እያልኩ እያለቀስኩ በቃ ዝም ብዬ አሁን ወይ ብላ ማርያም ታውቃለህ ደረጀ፣ ይበስ ወይ ብላ አዎ የኔ እናት ክብሯ ከፍ ይበል። እናቴ ማርያም እዛ አካባቢ እያለቀስኩ ዝም ብዬ ተኝቻለሁ። እራብ ሊገለኝ ነው። ያ ወላዲተ አምላክ እስከዛሬ ድረስ በሕይወቴ ሁሌም ሁሉ ነገር የምታደርግልኝ አንድ ሰው አመጣችልኝ። ሰውዬ ጉቶ ይፈልጣል። አቢ አለኝ ማልበረበዳ ምናምን አለኝ። ከዛን እንደማላቅ ሲ ጋባ አማርኛ አናገረኝ። ነገርኩት ያለውን ሁኔታ ይዞኝ ዘመዶቹ ጋር አያቀኝም አላውቁም ዘመዶቹ ጋር እንደ አራት አምስት ቀን አሳደረኝ እና ራሱ ቤት ወሰደኝ። ሁሉም ለሚኖረውን እረኝነት የለመድኩት እዚህ አንፎ ሜዳ የሚባል አለ፣ እዛ ሰርቻለሁ። እጅግ መልካም ሰዎች ነበሩ። ድሮ አለሁለታቸው ናቸው ያሳደጉኝ፣ በወተት ያሁላ የተቀጠቀጠ ጭንቅላቴን ቅቤ እየቀቡ ያሳደጉኝ። ስለ እውነት ያ ባላፍቱ ሰውዬ አሁንም ተከታትሎ መጣ። ድጋሚ እማ በይተኝ። ከዚህ በፊትም በሱ ምክንያት ጎዳና ወጥቻለሁ። የሰው ቤት ላይ ቦታም ጠፍቼ ሄጃለሁ። ይህ ሶስተኛ ጊዜ ነው። ማንም ቢመጣ ማን አባሩልኝ ብያቸዋል። ያው እዛ አካባቢ ብዙ ጊዜ ጉቶ ፈለጣ ምናምን በመጥረቢያ ይዞ ነው የሚንቀሳቀሱት ና ይፈራል። አባሩልኝ አልኳቸው። ተደጋግሞ መጣብኝ። የአክስቴ ልጅ ከከተማ ይዞ መጡ። ለሱ ጠርቼ ነገርኩት። ትሰማኛል አልኩት። እንኳን አንተ ያ ሰውዬም እንኳን ቢመጣ እናቴ ራሷ እዚህ ካልመጣች በስተቀር ለማንም ሰው እኔ አልሄድም። የምርና እኔን የሚያሳድጉኝ ሲጠይቁኝ አዎ እናቴ ካልመጣች በስተቀር ለማንም አልሄድም። እኔ እዚህ ከእናንተ ጋር ነው ማደግ የምፈልገው አልኳቸው። ደብዳቤ አስጻፉልኝ። አጋጣሚ እናቴ ከእኔ ሁለተኛ ታናሽ መንታ ወልዳ ነበረ እና ሴትዮዋ እኔ የምኖርበት ሰውዬ የወንድማቸው ሚስት መንታ ወልዳለች፣ ወይኔ ትላለች። በቅደሪ ቀን ከሌል ታለቅሳለች። አንድ ቀን ሰላስም እናቴ እዛ ድረስ አጠያቀካች አትልም። ሚገርም ነው እናት መሆንና አለመሆኗን በቀዳዳ አሳዩኝ። መጀመሪያ ራሷን አታልኩ ዘርጌ ሽንቴን ለቅምን ቀረኝ እሷም አይታ በቃ ተንሰቃሰቀች እና ምንድነው ምርጫ አሉኝ? ከእናቴ ጋር መሄድ ነው አልኳቸው። እግዚአብሔር ያከብራቸው እናቴንም እኔንም አክብሮኝ የሚገባኝ ነገር አድርጎልኝ ከእናቴ ጋር ሸኙኝ። እናቴ ምን አለችኝ? እንዴት ይሻላል አለች። እኔ እናቴ አዲስ አበባ ላይ መኖር አልፈልግም፣ ዱላ በዝቶብኛል። ጎዳና ኖር ያለው ተሰቃይቻለሁ። እኔ ከአንቺ ጋር መኖር ንፈልገው ዘገብቼ ያልኳት ማን እንደ እናት እውነት ነው እሻለችን በምርጫ መሰረት እዛኛለች ከተማም ለመርክ እዚህ ሌላ ህይወትም ለመርክ ለካኔ መጀመሪያ የማላውቀው ገጠር ህይወት ከባድ ነበር። ሄጄ ነፍስ አውቂ የት አልተመቸኝም። ሁሉ ነገር አየውኝ አወኩኝ። ትምህርት ቤትም አልገባውም። እድሜ ይቁን ወደ አስራ ሁለት ምናምን ደርሷል። ጉርምስና እየመጣ ነው። እናቴን አማከርኳት። ሶስት ታናሽ ወንድሞችም ቤት ውስጥ ያሉ ኢኮኖሚ ብዙም አልተሻሻለን። አሁን አደብ መግዛት ጀመርኩኝ። ከአሁን በኋላ እናቴ ያልኳት ማን አባቱም አይነካኝም። ሄጄ ይህን ሽመና ስራ መልመድ አለብኝ፣ አንቺን መርዳት አለብኝ አልኳት። በጭራሽ አለች። እባክሽን አልኳትና እናቴንም እንደማሳምን አልኩኝ። ድጋሚ አዲስ አበባ መጣሁ። ስለዚህ አሁንም ዘመድ ጋን የመጣሁት እንደ ቀድሞ ባዳ አይቀጠቅጠኝም። ውስን ሰው ነው ሁለት ሶስት ነን። በስነ ስርዓቱ ሞያውንም ተማርኩኝ። በስነ ስርዓቱ እዚሁ አዲስ አበባ እስኩ አካባቢ ነው የተማርኩት። እየሰራህ እየሰራኝ በማታ ነበር ትምህርት የጀመርኩኝ። ስራና ትምህርቱ እንዴት ነበር የምታስኬደው? እኔ በጣም ጓበስ ተማሪ ነበርኩኝ። ፈልጌን ነብሳ ውቄ ስለገባውኝ እጅግ አቶክር ነበር ትምህርቴ ላይ የሚያሰራኝ ሰውዬ እንድማር አልፈለገም። ስራውን በደንብ በአግባቡ ነው የምሰራው። የበለጠ ስራው ላይ እንዳታኩርለት ነው የሚፈልገው። ና የእጄን ቅልጥፍናና ፍላጎቴን ስላየ የአስሬ ወዳጅ ነው ግን ይሄ ልጅ በትምህርት ቢታገስ ቢማር የበለጠ አንተንም ራሱን የሚጠቅማል የሚል ሲነግረው ሰማለሁ። አይመለከትህም ይለዋል። ደብተርና እስክሪብቶ እርሳስ ገዝቶ ትምህርት ቤት ይገባል ብሎ አጠገቤ ቁጭ ስራውን በማይስተጓጎል መንገድ ለሊት ተነስቼ እስከ 11 ሰዓት ሰራለኝ። ማታ ትምህርት ቤት ይሄዳል። የማታ ያው ታውቃለህ፣ ትልቅ ሰው ነው የሚማረው። ግን ሁለት ክፍል እየተማርኩኝ ሶስት ክፍል እየሄድኩኝ፣ ኢሳ አማርኛ። ምክንያቱም ማታ ተማሪ በብዛት ክፍል ሀገር ልጅ አማርኛ አይችልም። እኔ ጎዳና መኖሬ አማርኛ ጠቅመኛለች። ሶስት ያ ክፍል ነው አራት ያ ክፍል የተማርኩኝ፣ አንደኛ ሰርተፊኬትን አምጥቼ እስሬ እንዲህ ቁጭ አልኩት። በእውነት አምጥቼ ቁጭ አልኩት። ዘጠና ሰባት ነጥብ ምናምን ይላል። አበሬ እጁ የሚገርም ነው። ካሁን ባለ ታምረ ምናምን ባለ ታመጣ ነው አትማረም ነው አልኩት አዋለኝ አሁንማ፣ ማን ይሰማል። ደሪ ደፍተሬን እዚህ ስር ከተትኩና የለመድኳትን ጎዳና ድጋሚ ለወጣኩ። አሃ እኔ ድጋሚ ራሴን ሲየ እንዳልሰራ አቅሙ ሳንቲሙ የለም፣ ግን ሞያው ለምጃለው ሌላ ሰውም ያሰራኛል። ግን ትምህርቴን የሚነካብኝ ሰው አልፈልግም። ትንሽ እኔ አንዱ ለቀን ስራውን ባልሰራ ይፈቅድልኛል በሚል ደፍተሬን ይዤ ከቤት ወጣሁኝ። አሁን ወደ ጎዳና አ ግቢ ሰፊ ነው። ማታ የመጣ ተደብቀ ያድራለኝ ቀን ጫት የሚያከፋፍሉ እነሱ ተሸክሜ መኪና ላይ ጭንላችኋለሁ። ማታ ማታ ትምህርት ሰዓት ስትደርስ ዶክተር ዚ ስር ነች ኒውዮርክን ትፍርት ትሄዳለ። በዛው እንግዲህ ጎዳና ህይወት ብዙ ነገር ያስተምራል። ጥሩም አለው፣ መጥፎ ነገርም አለው። እንደ ወደ ሱስ የገባበት ስቲል እስከ ዛሬ ድረስ ላታመናኝ ትችላለ። በህይወቴ ምንም ነገር ሙክሬ አላቅም ለምሳሌ አባቴ ትንሽ ክፉት ከሚያደርጉ ሰዎች አንዱ ነው። እናታችን በጣም አጠብቃ ትነግረን ነበር፣ አባታችሁ እንዲህ ማያደርግ ቢሆን ኖሮ እናንተ የበለጠ ደረጃ ደርስ ነበር ትል ነበረ። ያቺ አይምሮ ውስጥ እዝሜ ልካለች፣ እና ሰውየውም ሽቆክ ያለ ተመልሼ ገባሁኝ። እየሰራሁኝ ትምህርቴ ማማር ጀመርኩኝ። ሰባት ያክፍል ስደርስ ጉርምስና መጥቷል። ስራውን በደንብ ፐርፌክት ሆኛለሁ። ራሴ ቤት ተከራይቼ እየሰራሁ ራሴ ይማራል አልኩና ወጣሁ። ሙሉ ለሙሉ የሽመና ስራውን በደንብ ትችለዋል ቻልኩኝ። የሚያስፈልግ ነገሮችን አንዳንድ ጓደኞች ረዱኝ። ቤት ተከራይቼ ወጣሁ። አሪፍ ተማሪ ነበርኩኝ። ትንሽ ሰባት ያክፍል ስገባ ያው ሙሉ ለሙሉ እንግሊዝኛ ሲሆን ትንሽ እንግሊዝኛ መሰረኝ በሚባለው ነገር ሆነ እንጂ አሪፍ ተማሪ ነበርኩኝ። ስምንት ሳልፍ ጉርምስና ነው። ያው ወጣት ነሱ ምቅ ብሏል። ከልጆች እናት ጋር ተወቅ መጣ ከአሁንጂ እንዴ ተዋወቃችሁ? እንዴት መሰለን ከጓደኛ ይገ ከምንማርበት ሰፊ ቤት ውስጥ ነው የሚኖረው ብቻውን እኔ ጋ ለምን አትመጣም? አለኝ። እኔ የምኖርበት ተመችቶኛል፣ አልመጣም አልኩት። ለሁለት አብረን ብንሰራ አብረን እንከፍላለን እና ግባ እኔ ጋ አለኝ። እስኪ መጥቼ መጀመሪያ ቤቱን ላየሁ አልኩትና ቤቱን አየሁ። የመረም ቤቱ ሰፊ ነው። ኦኬ በቃ ችግር የለውም አልኩና እኔ ከምኖርበት ቅርብ ነው። ግን ወደሱ ገባ። አሁን የልጆች ናት ከጓደኛው ጋር ቤተሰብ ቤት ተከራይቶላቸው ኮሌጅ ትማር ነበር፣ ነርሲንግ ታጠናለች እና ጓደኛ በጣም መንፈሳዊ ልጅ ነው። አሱን ያገናኛችሁ ኖ እሱ ጋር ነው የምመጣው። እሷ መዝሙሮች በብዛት ይከፍት ነበርና የእሱ ቴፕ ደግሞ ትንሽ ናት። እኔ ደግሞ ልክ ራሴ እንደቻልኩኝ ብር እስካገኝ መጀመሪያ መጀመር እንደገዛሁት ታውቃለህ፣ ደርዬ ቴፕ ነው የገዛሁት። ውስጤ ሁሌ ነበረና እየሰራሁኝ፣ ያው እነዚህ መንፈሳዊ መዝሙሮችን ለመስማት ትመጣለች። ስትመጣ ዚያጓዋለሁ እኔ ለምን ደምዘገ ታውቃለህ። በጭራሽ በዓላማዬ ውስጥ ከሴት ጋር ኮኔክሽን እንዲኖረኝ አልፈለግም። ሁሌ ቴሌቪዥን ሳያል እንኳን ደስ ያላችሁ እንኳን ደስ ያላችሁ መዝሙርና የጥቁሩን ጋውኑ ሲለብስ ውስጤ እንዴት እንደሚወረኝ ልነግር አልችልም። ያንን ለማድረግ ዓላማዬ ነበረና

ራቴን ሳምቡሰዌንም ፓስቲኒው ምናን በልች እንዳልመጣ ከሷ ጋር ስላለው ሸሚዞኝ ዝምብየ ቤት ገባ። ሶስት ሰዓት ሆኗል። በራብ አደርኩል ጠዋት እኔ ሰርቼ ቁጭ አለኳት ልብሳለች የሚረከበኝ ልጅ አለ እና እሱ ጋር ድርሼ ብር ተቀብዬ ቁርስ ለመብላት እጣደፍልለሁ። በባህሬ ውዱድ ቀን ቤተ ክርስቲያን ከየርኩኝ ጸበል ሰልጠጣ መውጣት አልወድ ለእኔ ትልቁ በረከት ነው። ማታ ጾሜን አደርኩኝ እርቦኛል፣ ግን ገብርኤል ጋር ስደርስ አስ ገብርኤል ታቃለ ትልቁ ደብራችን። ለምን ገብርኤል ገብሼ ጸሎት አርጌ ጸበል ጠጥሼ ቁርስ አልበላም ብዬ ገባል ስገባ ደሪ ያየሁት ነገር ተአምር ነው። ደግሞ የሆነች የሆነ ቁጭ ብላ ትንሰቃሰቃለች። ምን ሆነሽ አልኳት። አታውቃት በደንብ ነው የማውቃት። ደሬ ሰባት ያ ክፍል እሷ አንደኛው ታ እኔ ሁለተኛ ነው የወጣሁት። በጣም ፊዚክስ ምትችል ልጅ ናት። በቃ በጣም ነው ምትንቀን በወቅቱ። ያው እዛናጭ ምትባል ልጅ ናት እና ያቺ ልጅ ትንሰቃሰቃለች። ምን ሆነሽ አልኳት። ታሪኬ ብዙ ነው ግን እዚህ የሚወራ ለማለት የምርሽን አልኳት። አንቺ ያው ቀንም እሷ በነገራችን ላይ ነው ፊቶቿ ከማልቀስ በጣም ቆንጆ የምትባል ልጅ ነች። ወደ ለኔ ነው በወተት በላን እስኪ በጣም ለማመን ቸገረኝ ናትና አባቷን እንኳን አታቅም እና ቤቴ ምንም አረጉ አላቅም። ራሴን ማጥፋ ትፈልጋለች። ደርዬ በመሬቱ ቢውጠኝ ይለስልኛል። ለሀገር ትበቃለች ብለን እንዲህ ስታስብ ምን ትላለ? እስኪ ለማንኛውም አልባት እባክሽን ትንሽ ጊዜ ስጪኝ፣ እቤት ደርሽን ልምጣ እዚሁ ጠብቅ ብዬ ገብርኤል ቤተክርስቲያን ትቻት ወደ ቤት ሄድኩኝ። አሁን የልጆቼ እናትና ጓደኛዋ ፊልም ያለው ዛ፣ ሲዲ ዘመን ነው ሲዲ ተከራየን ፊልም እናያለን። እኔ ለከፊት የተቀያይረዋል መሆኑን አላውቅም። ለካ የልጅቷ ሁኔታ ሾክ አድርጎኛል። ምን ነው ካለች የሆንኩትን ማወቅ ፈለግሽ አልኳትኝ። አዎ አለች። አልኳት የት ነው ወዴት ነው አላለች። ተከትላኝ መጣች። ልጅቷን የቁጭ ባያርጌ በልኩበት እዛው ቁጭ ብላለች። በጣም ጎበዝ ተማሪ ናት ግን የነገረችኝ ህይወት ታሪኳ በጣም ያስለቅሳል። እና እኔ ወንድ ልጅ ነኝ ከእኔ ጋር እንዳላቀምጣት የሚሆን ነገር አይደለም። ስለዚህ እስኪ እናንተ ጋር ለአንድ ቀንም ለቀን ቀን ትረጋጋና እናስታርቃታል ምናምን አልኳት። ምን ችግር አለችኝ ቀንነቷ እሷም ጥሩ ነገር ነው መዝሙር በመከላከል በሰዓት በዛ ቢቀር ነገሩ እስካሁን ድረስ እኔ እና ተያይዘን ወደ ቤታችን አንድ ቀን ሁለት ቀን ሶስት ቀን እየተባለ ሳምንታቶች መጡ። እኔ ስላመጧት ልጅቷ ምንድን ነች ለእኔ እህት፣ ፓስታም ገዝቼ መጣለኝ ዘይትም ገዝቼ መጣለኝ መኮሪኒ ነገርም ገዝቼ መጣለሁ። እነሱ ምንም አያስፈልግም ይላሉ። ከቤት አስቤዛ ቤተሰብ ያደርግላቸዋል። እነሱ ኮሌጅ ነው የሚማሩት ነው። ከዚያ እነሱ ፕራክቲስ አጋጣሚ ጤና ጣቢያ ይወጣሉ። ሁለት ወር ምናምን ከተቀመጣች በኋላ ልጅት ምን ሰራለች መሰለህ? ውስጥ ሱሪ እንኳን ጦት መያዝ አይቀርም። ጥር ገርጋት በጓሮ ጋር ጠፋች። ቤቱ ባለቤት እኔ እችን ልጅ አግባት ወይ አንተ ጋር ኑር ስል እንቢ ብላ ይህ ልጆቹን አዘራፍክ ሲለኝ በዛ አፍሬ፣ እነሱ ጋር ሲሄድ እነሱ ምንም አልመሰላቸው። እኔ ላደረኩት ነገር ይሉንታ ይዟቸው ችግር የለውም ብሎ እነሱ ያን መልካምነቴ ምን አመጣ ገሬ ሚስት አመጣ። በዚህ አጋጣሚ ወይኒቱ ሙልጌታ ትባላለች። ሚስትና ሴት ይለያያል። እሷ የምር ደግሞ በቃ ሚስት ናት። ከዛ ለበጎነት ያረቀው መጣ። ማታ ማታ ለልጅቷ ብዬ እነሱ ጋር ይሄድ ነበርና ልጅቷ ከጠፋችም ቀጠለ ማን ጠየቀ ግን? ምን ጥያቄ ያስፈልጓል? መግባባት ብቻ ሆን አይበቃም? ከሀ ከሀስ ከፐ ላይፊ ታውቃለች። እኔ ማወኳት ተመቻቸን። ቤተክርስቲያናዊ ሕይወቷ እንዴት ነሱ? እጅግ መልካም። በዚህ አጋጣሚ እንደው ከሞት የተረፍክበት አስቸጋሪ ነገር ገጥሞ እንደነበረ ሰማሁኝ። ወላዲተ አምላክ ክብሯ ከፍ ይበል። አብረን ከሆንን በኋላ አንድ ልጅ እግዚአብሔር በፍቃዱ ሰጠን፣ ሀና ትባላለች። ሀንቾ ሶስት አመት ከስድስት ወር እያለ ነው ህመሙ የገጠመ ከዛ በፊት እኔ አሞኝ አሞኝ አያውቅም፣ እንጂ የምሬ ነው የምልህ፣ እንጂ ግን በህይወቴ ዳዴ ያስኬደኝ ግን እግዚአብሔር ክብሩ ይስፋ እንደዚህ አእምሮብኝ ሰሪቼ እንገባ ልጆቼ እንዳሳድግ የፈቀደችልኝ ወላዲት አምላክ የክርስቶስ እናትናትና፣ ከእለታት አንድ ቀን ቅዳሜ ለታ ከስራ መስቸ እያወጣሁኝ የሆነ ነገር ወጋኝ። በቃ ደረቴ ላይ ማሳል ጀመርኩኝ። ከተወሰነ ካሳ ላይም በኋላ ደም መትፋት ጀመርኩኝ። ወደ ቤት እየሄድኩኝ አጋጣሚ እናቴ ከገጠር መታ ትንሽ አሟት። እቤት ደረስኩና እናቴ እንዳታይብኝ ጓዳ ገብቼ ባፌን ባፍንጭም ዝም ብሎ በቃ ደሙን ሸቀሸቅላ፣ ወዲያው ማታውን ወደ አራት ሰዓት ሶስት ሰዓት አልፏል ግን አካባቢ ለሚገኝ ክሊኒክ ሄደን እንደ ማስታገሻ ምናምን ብሎ ሰጡኝ። ምንም ሊያደርግልኝ አልቻለም። ጠዋት ሲነጋ ጠፋ። ስለዚህ በቃ የሆነ ነገር አጋጥሞኝ ነው ኖርማል ነው ብዬ ዋልኩኝ። ማታ ልክ ከምሽቱ ሁለት ሰዓት ዜዛኔ ቅዳሜ ጀመረኝ እሁድ ከምሽቱ ለሳታ ድጋሚ ቅዳሜ እንዳደረገኝ አደረገኝ። ተደናገጡ ያለ ያ ለሳቱ ስለገፋ እንደምንም ሁኔም ሁለተኛ ቃኔ ስለሆን ለመርኩኝ አዳንም ሳኛ ጠዋ ተያይዘን ሐኪም ቤት ሄድን። ምርመራ ተደረገልኝ ምንም ያወቀልኝ ነገር የለም። ትቼ ወደ ቤት መጣውኝ። በሽተውን አላወቁትም። አላወቁት እንዴት? ማለት በሙሉ ምርመራ አድርገውልሃል? ሙሉ ምርመራ ተደርጎልኛል። አንድ ሐኪም ጋር በንጋታው ድጋሚ ስንሄድ የጨጓራ ቁስለት ነው አለኝ። እኔ ደግሞ ጨጓሬ ምንም አመኝም። እኔን የሚያመኝ እዚህ ጋ ነው። ጥቅምት አራትን የጀመረኝ ጥቅምት ተሰሎ ድረስ በአፍባፍንጭ እንደሚፈሰል ነገሩ ከበድ ያለመጣ፣ እናቴ ማልቀስ ጀመረች። አሁን የልጅ እናትም እውቀቱም ነበራት በናርሲንግ ስላጠናች የአንዳንድን ነገሮችን ትሪት ታደረግልኛለች። እና ለውጥ ሳጣ የሆነ በቃ ታዋቂ ክሊኒክ ሄድኩኝ፣ የግል ማለት ነው። ጨጓራ ቁስለት ነው የሚያሳየው ምናምን ተብሎ የሌለ መድኃኒት የሌለ መርፌ ምናምን ታዘለኝ። ሳምንት ሆነ መጣው በቤት ገባኝ ባስ ማታውን በኮንትራት ሆስፒታል ሄድኩኝ በድንገተኛ ክፍል ገባው። በየሰዓቱ ምርመራዎች ይከናወናሉ፣ ግን ህመሜ ምን እንደሆነ የሚነግረኝ አጣው እየተባለ አስር ቀን ተኛው። ጀርባ ውሃ ቋጠር፣ ምግብ አልበላ፣ ውሃ አልጠጣ፣ እንቅልፍ አልተኛ። አጠገብ የመጣ ሁሉ ይሞታል። ከዛን በቀኔ መሞቼ እንደሆነ ገባኝ። እየተባለ ወደ ወር ደረሰ። ሁሉም ቤተሰብ ወንድሞቼ መጣ ተስፋ ቆርጧሉ። በዛን ሰዓት በቀን አራት መድኃኒት። ሁለት መቶ አርባ አርባ ብር በጣም ብዙ ብር ነው ግልኮስ ነው የሚሰጠኝ ከዛን አጋጣሚ አንድ ዶክተር አለች ጠሯት በእጅ እንኳን እንደዚህ በአፍ መጥረት አቅሟን ነበረኝ ጠሯትና ስልኬ ላይ ፎቶ ነበረ የልጅ አባክሽ አልኳት የዚች ልጅ ናፍቆት ሊገለኝ ነው ከሞት ግን ቤት ሂጅ ልሞት ሪፈር ጻፍ ልኝ አልኳት አይቻልም አለች መሸ ሰአቱ እዚያው ልናድር ነው ጠቅላላ አካባቢ ላይ ያለ ሰው ግልኮስ ሲሳካለታልኝ ያርፋል ታረኛ ቀረሁት እኔ ነኝ በቃ ኦክሲጅን ለእኔ ሊያመጡ ዶክተሮች ተነጋግሮ ሲገቡ ሰምቻለኝ። ከዛ ነው የልጆች እና ጠሯትና እባክሽን ከዚህ ክፍል ጎተሽ አውጭኝ አልኳት። ተጓተን መዋለጃ ክፍል ግራውንድ ላይ አለ፣ በብዛት ወላዶች አሉ። ና እዛ ላይ ሁሉም ማርያም ማርያም ነው የሚለው። ያው ሌሊቱን ለእነሱ ቡና ይፈላላቸዋል። እዛ ስደርስ የሆነ ጥሩ መዓዛ ትሰማኝ። ማርያም ማርያም ሲሉኝ እኔም ማርያም ከነዚህ ከሚያምጡ በላይ ተጨንቅ ያለው እናቴ ሆይ በድጋሜ ቆሜ እንዲሄድ ድል ሲጭኝ

እኔ ግን ወደ ቤት እንድትሄድ አልመክርህም፣ ማለች ምርመራ ነው የሚያስፈልግህ። እስቲ እስካን ማሽኑ ደግሞ ተበላሽቷል። እዚያ ላይ ጻፈችልኝ፣ ሪፈር ጻፈችልኝ። የሞት ሞቴን ተጎትቼ ወጣውላ ወደ ቤት አካላዊ ምናሉኝ፣ ጸበሉም መድኃኒቱም ከእግዚአብሔር ነው፣ ሕክምናውንም ጸበሉን ጎን ለጎን ትከታተላል አሉኝ። በእለት ሁለታ ጸበል እኔ በሃይላንድ ይዣለሁ ተጠምቅ ያለው እየጠጣሁ ነው። ዘጠኝ ቀን በምንልስ እስቲ እስካን ምርመራው ታዘዘልኝ። በእለት ሁለታ ህመሜ ታወቀ። ምለት ነው ምን ነበረ በሽተዋል? ሳምባ ቲቪ አሉ። መጨረሻ ላይ ቤተ ክብሯ ከፍ ይበል። ህክምናም በጥበብ ነው። እግዚአብሔር ካልፈቀደው ነገር አይቻልም። ጸበል ፈውሰ ስጋን ይሰጣል። ደግሞ እነሱም ደግሞ ባላቸው ጥበብ መድኒት የታዘው ህማሙ እንዲድን ያደርጋሉ። ከዛ በኋላ ምንድነው የሆነው፣ ዳንክ? በጣም በሚገርም ሁኔታ በቃ ሁሉም ወንድሞቼ ተስፋ ቆርጧል ይሞታሉ ብሎ። በዳዴ ነው ሄደ ወደ 17 18 ኪሎ ቀን ይሻል በዛጅ በተሳልኩኝ በጸበሏ ህመሙ ተገኛለኝ መድኃኒቱንም ተካተልኩኝ ጸበሌንም ተካተልኩኝ ዳንኩኝ። ይኸው ድጋሚ ህይወት እድል ሰጥታኝ ሁለተኛ ልጅ ወለድኩኝ። ታንዲ ጄንስም ደግሞ ማረም አይቶያል። እግዚአብሔር ይመስገን። እግዚአብሔር ያሳድግልን። አሜን። እንግዲህ አንተ በአንተ ህይወት ውስጥ ብዙ አስተማሪ ታሪክ ነው ያለው። እውነት ነው። እንግዲህ እግዚአብሔር ድጋሚ እድል ሰጥሃል። ይሞታል ብለው ሰዎች ተስፋ የቆረጡትን ነገር፣ ሀኪሞች ማግኘት ያልቻሉትን በመብርሃን መልጃ አሁን ያለህበትን ደስ የሚል ህይወት ላይ እግዚአብሔር አብቅተዋል። እውነት ነው። ከዳንክ በኋላ እንደ አምላክህን ረሳህ ወይስ ደግሞ ከዳንክ በኋላ አምላክህን የብለት ከወደድከው ታሞ የተነሳ ፈጣሪን ረሳ ለምመሰለ እሰይ ስለቴ ሰመረ ነው እያቀረብ ያለ የተደረገለት ሁሉ ይመጣ ይመሰክር። እውነት ነው። ከተደረግልህ በኋላ ያለው ህይወት ምን ይመስላል የሚለውን ግን ተመልካቾች ማወቅ ይፈልጋሉ። ሁሌም ያችን ጊዜ የሚያስብ መከራ ጊዜዋን፣ ጭንቅ ጊዜዋን መብላት ብርቅ የሆነ መጠጣት ብርቅ የሆነ እንቅልፍ መተኛት ታሙ እንቅልፍ ያጣ ሰው ነው የሚያቃት፣ ያችን ጉድ። ስለዚህ ምን እንዴት አድርገህ ተረሳለህ? እንደው ወደ ስራ ህይወት እንምጣና፣ መልካም በምን ላይ ነው አሁን እየሰራ ያለው? የሀገር ባህል ልብስ ነው የምሰራው ደርዬ። አሀ ስለዚህ እዛ ዶርዜ ወደዚህ የመጣበት የዛኔ የሽመና ሙያውን ተምረህ አሁንም በዛ ሙያ ላይ ያለው? በዛው ላይ ነው ያለው። ስትሪያ ቦታ ሽሮ ሜዳ ነው። አሁን ግን ከሽመና አላፈ የሚል በእውቀት የሚፈልጉት ማንም ሰው ትልቅ የፕሮግራም ልብሶችን ዲዛይን ማድረግ ዲዛይኒንግም ትችላለህ። በደንብ ነው። እንደ ደርጊ ተመልካቾቻችን እንግዲህ ያው እንደምታዩት እኔም የለበስኩትን እሱንም የለበሰውን በራሱ በአንተ እጅ የተሰሩ ናቸው። በሚገባ በጣም ጥሩ። እንደ በመጨረሻ እንግዲህ አንተ ጋር እግዚአብሔር ድንቅ ስራውን ሰርተዋል። ወላዲት አምላክ በአማላጅነቷ በዛዊት አለም አኩራሪ ተማት መራገጽ ለት ቅድስተ ቅዱሳን ክብር ምስጋና ይደርሳትና ልመናህን ሰምታ ለዚህ በቅተህ ይህንን የመሸመና ስራ እየሰራህ ልጆችን ባለቤትን፣ ትዳር እየመራን ያለው እናት ነው። እንደው ተስፋ ላጡት እግዚአብሔር አይሰማንም ለሚሉት እንደው አሁንም በህይወታችን ድንቅ ስራ እግዚአብሔር እያደረገልን አይደለም ለሚሉ ሰዎች እንደው መጨረሻ የምታስተላልፈው መልእክት ካለ እስኪ። መተንፈስን ወጥቶ መግባትን ሌላ አካል ሊሰጠን ይችላል? ይህንን የመሰለ ትልቁን ሀብት መተንፈስን መንቀሳቀሰን ይሄን ሁላ እንድናደርግ ያደረገው እግዚአብሔር ነው። ምንም ነገር እኛ ራሳችን ለሱ እንስጥ፣ ቅን እንሆንለት፣ ፈሪ እግዚአብሔር ይኑረን። ሰዎችን በመጉዳት ሳይሆን ሰዎችን በመጥቀም ውስጥ የምናጠው ነገር እንደሌለ ሲገባን እግዚአብሔር ብዙ ነገር ያደርግልናል። ያመና አፍሮ ያቅም። ክብሩ ለሱ ይሁን። መጨረሻ ላይ ማስተላለፍ የምትፈልገው ማመስገን የምትፈልጋቸው አካላት ካሉ ድል ልስጥ። በመጀመሪያ ፈጣሪ ነው ማመሰግነው፣ ሲቀጥል ሲያመኝም ሲኖረኝም ሳይኖረኝም ሁሌም ለአለፈው አስራ አምስት ዓመት አብረን እናትም ሚስትም የልጆች እናትም ሆና አብራኝ ምንም ነገር የማይከፋት ወይዘሮ ወይነቱ መልጌታ፣ አንቺ የምትፈልገው አይነት ሰው እንድሆን ያርገኝ ፈጣሪ አሜን። እንዳላስከፋሽ እሱ ይርዳኝ። ከዛ በመቀጠል ወንድሞቼ፣ በህመሜ ጊዜ ነበራችሁ ከጎኔ። ከእናት ልጅ በላይ ምንም ነገር የለ። እና የስራ ጓደኞችን እጅግ አድርጌ አመሰግናለሁ። ልጆችን በጣም ነው የምወዳቸው፣ እጅግ አድርጌ አመሰግናለሁ። ደረጀ በጣም አመሰግናለሁ። እንግዲህ እሰይ ስለቴ ሰመረ የዛሬው ይህን ሊመስል ነበረ። ውድ ተመልካቾቻችን ዶንኪ በጎን ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ በእግዚአብሔር ስም ጥሪ እናቀርባለን።